ያንቺ ማንነት የሚገለጸው ወደፊትሽ ነው ማለት፣ ካሸነፍክ ማንም ስለ ቀድሞ ህይወተ ግድ አይሰጠውም። ላፓስፖርት ነባና ኢዲ ገና ዛሬ የተገናኛችሁ የምር ማለት ነው፣ ትመጣጠናላችሁ። በነገራችን ላይ ባለፈው እንደዛ ነው እንደዚህ ነው እያለች የሆነ የሆነ ነገር ስትናገር ኢዲ እንደሆነ ከተጠራጠሩት ወይም ደግሞ ኢዲ ይሆናል ብዬ ካሰሙት ሰዎች መካከል እኔም ነበርኩና እንደዚህ ስለተገናኛችሁ እንደዚህ ስለተዋውቃችሁ ደስ ብሎኛል። በነገራችን ላይ ሳቃችሁ ሳቄ ነው፣ ምንም ችግር የለብኝም ከእናንተ ጋር ነገር ግን ት ነው እንዲህ ይህን ያክል ነው በመታሰቀ ከሆነ ሁሌም ሳ በነገራችን ላይ እንዲህ ያሳዝነኛ ዝም ብሉ እንደዚህ ምናም ሳይው ማለት ነው ዝም ብሎ የሚያሳዝነኛ አይነት ልጅ ነውና የምር ስቀህ ስላየው ስለሳክ ደስ ብሎኛል። ሁሌም እኔ በነገራችን ላይ ማንም ሰው እንደዚህ አንዱ አንዱን አይግፋ እንጂ ማንም ሰው ሚዲያ ላይ እንዲሰራ እንዲያድግ እንድለወጥ እፈልጋለሁ እህት ወንድሞች እስከሆኑ ድረስ ማለት ነው። አንቺ ነው እናንተ ፈኪያና አህሙ ቤት ማለት ነው። ካሜራ ማናቸው? ይሄ ኪያ ማለት ነው። ወጥቶ እንደዚህ ትናንትና ዛሬ ትናንት ነው በብዛት ሰው ያየው፣ ሰው አይን ውስጥ የገባው ማለት ነው። እንደ ቲክቶክ ገብቼ እኮ በቃ እዛም ስገባ እዛም ሳሸራት እዛም እንደዚህ ከፍ ሳረግ በቃ በሱ ልትጋደሉበት ሴቶች! አረ ተረጋጉ እንዴ! አረ ተረጋጉ! አቤት ቁንጅናው፣ አቤት ሳቁ፣ አቤት ጨዋታ ምናምን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰብ እንዴት ናችሁ? ዳና ናችሁ? እንግዲህ ለሊት ለሊት ቪዲዮ ቪዲዮ ስራ ባዚያ ለቅ ብሏል ማለት ነው እና አረዊ መቼ ነው የሚላቀቀኝ እና ዘሩ ዛሬ የመጣሁት እንግዲህ፣ ነባና ኢንዲ ስለተገናኙ ደስ ብሎኛል። እርግጥ ነው ባለፈው አንዳንድ ነገሮችን ስትናገር እንዲሁም ደግሞ ኢንዲ ሼር ሲያደርግላት ሙሉ ፐርሰንት መቶ ፐርሰንት እንደሚገናኙና ኢንዲ እንደሆነ በጣም እርግጠኛ ነበርኩኝ። ዛሬ ስለተገናኙ አዲስ ያልሆነም አልገረመኝም፣ ግን በዚህ ፍጥነት ገርሞኛል ማለት ነው። እና ዙሩ ደስ ብሎኛል። የምትመጣጠኑ አይነት ልጆች ናችሁ። እንኳንም ተገናኛችሁ። አብሯችሁ ካብሉናችሁ እንደውም ብትሰሩ ኔ በእርግጥ ነባን ከሌላ ሰው ጋር ነበር እያሰብኳት የነበረው ከሆነ ሰው ጋር እንደውም ብትሰራ ብዬ በጣም አስባት ነበረ። ግን ቀደማችሁኝና እናንተ መታችሁ ከኢዲ ጋር አጣመራችሁ ማለት ነው። ይመቻችሁ። ከተመችው ይመቸኛል፣ ከተመቻችሁ ማለት ነው እና ደግሞ እዚህ ጋር ካፕል ምናምናት በልትሉ ትችላላችሁ ነገር ግን ካፕል ወደ ውስጥ ካልሰሩ ድረስ እድገት ኖ ኔቨር ኤቨር ማወቅ ያለባችሁ ማለት ነው። እና እንግዲህ ሁለቱም ስቀው ተጫወተው ደስ በሚል ቪዲዮ ነው የዘጉት። እንግዲህ ፈገግ ብለው እንድም እንደዚህ ሲጫወት ሲያወራ ስላየሁት በጣም ደስ ብሎኛ ከሰሞኑ በጣም ትክዝ ብሎ ነበረ። ፈገግ ብሎ ስላየሁት ደስ ብሎኛ በጣም የሚያሳዝነኝ ጥሩ ጨዋ ልጅ ነው። እንዲ ይመስለኛል። እንደዛ ነው የሚመስለኝ። በእርግጥ የሆነ ታይም በጣም አናዶኝ ተናግሬዋቃለሁኝ። ያው የሆነ ሰዓት የተውፊቅን የፕሮጀክት ስራ ከሶፊያ ጋር ሆኖ ለሌላ ሰው አስተዋውቁ ነበር እና በዛ ምክንያት እንዴት እዛ ቦታ ትገኛለ? በእርግጥ እሱ አይደለም የሚያስተዋውቀው ግን ከሶፊያ ጋር ስለተገኘና እዛ ቦታ ስለተገኘ በጣም ተናድጄበት ተናግሬዋለሁ። ከዛ ውጭ ግን በጣም የሚያሳዝነኝ እና እንዲያድግ የምፈልገው አይነት ልጅ ነው። ያው ከቤተሰቦችም አንዷ ነኝ ከሚያበረታቱት ማለት ነው። እና ነቧም እንግዲህ ያው ኮርኮም ማርጋት አለው ከሰሞኑ፣ እርግጥ ነው እና ስለ ኮርኮም እንኳ ደግሞ ቀጥ ብላ ከዛ ነገር ስለወጣች ኢንድም ደግሞ ጥሩ መልእክት አስተላልፏል። ይቺ ልጅ እድገት ትፈልጋለች። ማደግ፣ መስራት፣ መለወት ትፈልጋለች። ያንን እስከፈለገች ድረስ ደግሞ እንደዚህ ነው እንደዛ ነው ብሎ ማውራት አስፈላጊ አይደለም። ቀጥ ብላ ስራዋ ላይ ትኩረት አድርጋ ብቻ መስራት አለባት። ጥሩ መልእክት ነው። እኔም መፈልገውና እንዲሰሩ መፈልገው እንደዛ ነው። እና እንደውም ነባ በወራቸው መካከል እንዴ፣ ከአሁን በኋላ መገናኘት አንችልም እንዴ ምናምን አይነት ጥያቄ አንስታ ነበረ። እና እንዴ እንገናኛለን እንጂ ነገር ግን እኔና አንቺ ተገናኝተን ቪዲዮ ሰራን፣ የሆነ ነገር አደረገን፣ እንደዚህ ቀጠልን ማለት ከሌሎች ሰዎች ጋር ተጣለን ማለት አይደለም የሚል ትልቅ መልእክት አስተላልፏል። ያ ማለት ከሌሎች ጋር እነሱ ያው ያሉበትን ያውቃሉ። እና ያው እንድም ከእነሱ ሶፊያና ናዲጋ ተለያይቷል። ያው ነባም ደግሞ ያለው ነገር ታቃላችሁ፣ ከአሙ ጋር ተለያይታለች። እና ያንን ነገር ወደዛ ነገር ኮንታክት እያደረግን እነሱን እንዳንገፋቸው፣ እንዳንጥላቸው የሚያደርግ ትልቅ መልእክት ነው። እኔ የምፈልገው በነገራችን ላይ ያንን ነገር ነው። እኔ ተናጋሪ ነኝ። ያው ተናጋሪ ፊት ለፊት ነው የምናገረው ያልተመቸኝን ነገር። ቤተሰቦቼ ናቸው የምወዳቸው ናቸው አከብራቸዋለሁ። እድገታቸውን እፈልጋለሁ፣ አበረታታለሁ፣ አዳምጣቸዋለሁ፣ ቪዲዮቸውን አይላቸዋለሁ። ከነሱ ጥቅም አግኝቼ ወይም ደግሞ ከነሱ ትምህርት አግኝቼ አይደለም ማበረታታቸው፣ ጀስት እድገታቸውን ስለምፈልግ ብቻ አለቀ። እንደዛ እስከሆነ ድረስ ደግሞ አንዱ አንዱን ለመግፋት እስከመጣ ድረስ ደግሞ ያልተመቸኝ ነገር ከሚያደርጉትም፣ ከንግግራቸውም ያልተመቸኝ ነገር እስካለ ድረስ እንደ ቤተሰብ ሀሳብ እንሰጣለሁ ማለት ነው። እኔ እዚህ ቪዲዮ ላይ ብቻ መጥቻ አይደለም የምናገረው በነገራችን ላይ በኮሜንትም ሀሳብ እንሰጣለሁኝ። በእርግጥ ኮሜንት ላይ ሀሳብ ከሰጠው በዚህ ቪዲዮ አልመጣም እንደዛ ድጋሚ ማለት ነው። ዞሮ ያው ብዙ ሰው የማየት እድሉ ከተገኘ ማለት ነው። ሲቀጥል ማሰብ ያለባቸው አሁን ቤተሰብ ጋር እንኳ ብንሄድ ቤተሰብ ውስጥ ሁሉም ሰው አስተሳሰቧ መለካከቱ ምኑ ምኑ አንድ አይደለም ከቤተሰብ የሆነ ሰው ወይ ከህት ወይ ከወንድም ወይ ከእናት ኢቭን እናት እና አባት እንኳ ቢሆኑ ጥፋት ካለባቸው ነው ይሄ ነገር ልክ አይደለም መስተካከል አለበት ይሄ ነገር እንደዛ ያዋጣ ምናምን ብላችሁ ትመካከራላችሁ ታወሩበት አላችሁ ጀስት እኛ ቤተሰቦች እስከሆነ ድረስ ያንን ነገር ነው ያደረግኩት እና የጥላቻ አይምሳላችሁ የምናገራቸው ነገሮች ኢቭን እኔ ፈኪያና አህሙ ተጣልተው በተለያዩበት ሰዓት ለሁለታቸውም ነበር። ማዝ ነው ሁለታቸውንም ማበረታታለሁ። በቃ ገባችሁ። ጥፋተኛ የሆነን ስም ፈኪያን እየተናገርኳት ነበረ። ለምን ከዛ ጥፋቷ እንድትወጣ ራሷን እንድትመለከት ራሷን እንድታስተካክል፣ በቃ ጥፋቷ እንዲገባት ስለምፈልግ ግን እንደዛ እየተናገርኳት ወላሂ፣ ላዜም ነው የምላችሁ፣ ቪዲዮ በምትለቅ ግን፣ በዛ ታይም አትለቅም። ከስራ አንዴ ነው የምትለቀው፣ በሌሎች ዩቱብ ቻናሎች ብቻ ነበር የምትመጣው እና ከአስር አንዴ ብትመጣ ለራሱ ሄች ገብቺ፣ በቃ ቪዲዮ ባይጠመኝም ማለት ነው፣ ባይጠመኝም ግን ላይክ አረግላታለሁ። ሀሳብ ሰጣት አለው፣ ከዚ አስተያየት ሰጣት አለው ምናምን ነገር፣ ሁለት ሶስት ጊዜ ገብች ለራሱ አይላታለሁ በቃ ምን ያክል ታየላት፣ ምን ያክል ሰብስክራይብ አገኘች። በቃ ያኔ እንድትወድቅ አልፈልግም፣ ግን ካለችበት ካሉበት ነገር እንዲወጡ እንድመለሱ ይፈልጋለሁ። ማንም ማንም ሀታ ካርጎ እንዲወድቅ ማድረግ አለበት ብዬ ስለማላስብ ምክንያቱም እያየን ነው። ሌሎችን እንዴት አሳድገናቸው። አሁን ስለ ቴዲ አፍሮ ልንገራችሁ። ቴዲ አፍሮን ብዙ ሰው ይወደዋል፣ ብዙ ሰው ካሴቱን ይገዛል፣ ብዙ ሰው ሙዚቃውን ያስተዋውቅለታል። በምንም በምንም ማለት ነው አይደለም እዚህ ደረጃ እንዲደርስ ያደረግ ነው። ሙስሊም ክርስቲያኖች ነን አይደለም። ነገር ግን እሱ ምንድን ነው እያደረገ ያለው? መልሶ እኛኑ ሊወጋ ነው የሚመጣው። እንደዛ አይነት ሰዎች እያየውኝ እኔ ሙስሊም እህትና ወንድሞችን አልገፋም። ማንም ሰው ይደግ፣ ከሰው እጅ ከሚጠብቁን ይሰርተው ቢለወጡ በእንደዚ አይነት መንገድ ደስ ይለኛል። ለምንድን ነው አው እናውቃለን፣ ሀገራችን ላይ እኮ ለራሱ ፖለቲካ ውስጥ መግባት ሐራም ነው ሀገር ማስተዳደር ሀገር ማስተዳደር ሐራም ነው እያሉ አንዳንድ ኡስታዞች እኮ ሙስሊሙ ማህበረሰብ ወደኋላ እንዲቀርና ራሱን ማስተዳደር እንዳይችል መብቱን እንዳያስከብር እንዳይችል እኮ ያደረጉት እኮ እንደዚ አይነት አስተሳሰብ ነው። እኔ ይሄን አስተሳሰብ አልደግፈውም። በቃ በማንኛውም ነገር ሙስሊሙ ነቃት፣ ጠንካራ ራሱን ማቆም መቻል አለበት እንደ ማንኛውም ሰው። ሌሎቹ እያደጉ እኛ ድህነት ታቀፈን ቁጭ ማለት አለብን ብዬ አላስብም። ስለ ቴዳፍሮ ይናገሩ ኡስታዞች። እስኪ ዛሬ የእሱን ካሴት የገዛችሁ አውጥታችሁ ጣሉ፣ የሱም ሙዚቃ አትከታተሉ፣ የእሱ ሙዚቃ አታበረታቱ፣ የሱም ሙዚቃ ሼራ አታድርጉ ብለው እኮ የተናገሩ ውስታዞች እኮ የሉም። እንደዚህ ይሄንን ነገር መናገር መቻል አለባቸው እንጂ ሙስሊሞች እንደዚህ ሲሰሩ እንደዚህ አድርጓቸው ልክ ነው ምናደርገው። በነገራችን ላይ ሀላል ሀረም እኮ ነገር ብቻ አይደለም። የሰው ልጅ መስበክ ያለበት ስንት ነገር ማስተማር አለበት። ደግሞ ማስተማር ሚዲያ ላይ ያለና ከተማ ላይ ያለ ብቻ አይደለም። ሄዱ ወደ ገጠሩ አስተምሮ ውስታዞች የምር እኔ በጣም ነው የምትገርምኝ። እኔ ሚዳ ላይ ያሉ ሰዎች ገንዘብ ፈልገው የሆነ ወንድማችን ሲናገር ነበር ሚዳ ላይ ያሉ ሙስሊም እህቶቻችን ገንዘብ ፈልገው እንጂ ሀላል ሀራሙ ጠፍቷቸው አይደለም። እውቀት ያለው ጉብ ጀግላ ልጅ ነው፣ ለሙስሊሙ የሚታገል ልጅ ነው፣ ለዲኑ የሚታገል ልጅ ነው። እንደዛ ብሎ የተናገረው ተራ ወንድ ልጅ አይደለም። አዎ ሀላል ሀራሙ ጠፍቷቸው አይደለም። እና ደግሞ እዚ ጋር ያንዱን ሀላል ያንዱን ሀራም ማድረግ የለባቸውም። ነባ አሁን ዛሬ ከኢንዲ ጋር ስትነካከ ነበር ከነፈኪያ ምን ተሻለች ከአሁን ምን ተሻሉ? እና እንደ አጠቃላይ እያልካለዩት ያንዱን ሀላል ያንዱን ሀራም አታድርጎ። ጨዋ ሴት ምናምን ቅብጥር ጥርሶ ምናምን ጨዋ ሴት ሜዳ በወጣች ሴት አትለካም። ሜዳ ላይ የወጣች ሴት እኔም ልቁን ነባምቶን ፈኪያምቶን ጫዎች አደለንም ልንሆንም አንችልም ሜዳ ላይ ከምንሰራው ከምናደርገው ከምንለብሰው ከምንናገረው አንፃር ጨዋ ሴትነትን አይገልጽም። ስንት ጨዋ ሴት በሞላበት ሀገር ማለት ነው። ዞሮ እንደጠቀላይ እያልኩ ካለሁት ሌሎች ጋር ማሻላ ምናምን አይነት ነገር ብርታት፣ እነ ፈኪያ እና አህሙ ጋር ሲሆን ደግሞ እነሱን ጥሎ ማለፍ፣ እነሱ እንዲወድቁ ማድረግ፣ ይሄ እንትንን ነው የሚያመለክተው። ጥላቻ ነው የሚያመለክተው። ከጥላቻነት ውጡ።